በማክሲም መጽሔት ላይ ከ12ቱ ምርጥ የወሲብ ፊልም ተዋናዮች አንዷ ሆኜ ስመረጥ የስኬት ጣራ ላይ እንደደረስኩ ሊሰማኝ ይገባ ነበር። በሃዋርድ ስቲቭ ሾ ላይ ብዙ ጊዜ ቀርቤ ያለው በኢንዱስትሪ ውስጥ የተለያዩ ሽልማቶችን አግኝቻለሁ። እንደ ስራዬ ሁኔታ ማለትም በወሲ ፊልም ቀረፃ ወይም በአጃቢነት በወር ከ3000 እስከ 150000 ዶላር አገኝ ነበር። በመቶ ሺዎች የሚቆጠሩ ሰዎች በትዊተር ላይ ይከተሉኝ እንደነበር አስታውሳለሁ። አንዳንድ ቀን አልጋ ላይ ሆኜ ዛሬ አልጋ መውጣት ደብሮኛል፣ እስቲ አበረታቱኝ ብዬ ስጽፍ ብዙ ሰዎች የማሞካሻ ቃላት ይደረድሩልኝ ነበር። ነገር ግን ይበልጥ ባዶነት ይሰማኝ ነበር። በዚህ ኢንዱስትሪ ውስጥ ማሳካት የፈለግኩትን ሁሉ አሳክቼ ነበር። ስሜ ብሪትኒ ዴላሞራ ይባላል። ያደግኩት በሳንዲያጎ ካሊፎርኒያ ነው። በራሴ የምተማመን ወይም ጠንካራ አቋም ያለኝ ሰው አልነበርኩ። ይህም የሆነው እናቴ እጅግ ተቆጣጣሪ ስለነበረች ይመስለኛል። ሁሉንም ውሳኔዎችን የምትወስንልኝ እሷ ነበረች። ከአባቴ ጋር ጥሩ ግንኙነት ነበረ፤ እሱ እንደ አዝናኝ ወላጅ ነበር። ነገር ግን ያደግኩት በስድብ በስሜት እና አልፎ አልፎም በአካላዊ ጥቃት በተሞላበት ቤት ውስጥ ነበር። በዚህ ሁኔታ ማደግ በጣም ከባድ ነበር። ሊወዱኝ ይገባል ብዬ የማስባቸው ሰዎች እንደ ጠሉኝ ይሰማኝ ነበር። በተለይ ከእናቴ የማትረቢ ጠላሻለው የሚሉ ስድቦችን እሰማ ነበር። ስምንት ዓመት ሲሞላኝ ነፃ እንደወጣው ተሰማኝ። የቀረበልኝን ማንኛውንም ነገር ለማድረግ ወሰንኩ። መስከርም ሆነ መጥፎ ነገሮችን መሞከር ፈለኩ። በመጨረሻ የራሴን ውሳኔ ወሰንኩ። የቻልኩ ስለመሰለኝ ማንንም አልሰማማልኩ። ውሳኔዎች ግን ጥሩ አልነበሩም። አንድ ቀን ምሽት ከጓደኞች ጋር ሜክሲኮ ሄድን። ወደ አንድ ክለብ ወሰዱኝ። በዚያም ሴቶች መድረክ ላይ ለመውጣት ተሰልፎ ነበር። ቦታው የስትራይፕ ክለብ ነበር። በዚያ ምሽት ልቤ ተሰብሮ ነበር፣ ምክንያቱም ድንግልናዬን የሰጠሁት የሁለተኛ ደረጃ ትምህርት ቤት ፍቅረኛዬ ክዶኝ ነበር። በስካር መንፈስ ውስጥ ሆኜ ልብሴን አውልቄ መድረክ ላይ ወጣ። ያን ጊዜ ሰዎች ቆንጆ ነሽ፣ እንወድሻለን እያሉ ያሞግሱኝ ጀመር። ይህም በቤት ያጣሁትና መስማት የምፈልገውን ነገር ነበር። ኮሌጅ እየተማርኩ በስትራይፕ ክለብ መስራት ጀመርኩ። አንድ ቀን ሁለት ፕሮዲውሰር መጡና፣ ቆንጆ ነሽ፣ ወደፊት ኮከብ ትሆኛለሽ፣ እኛ የሮማንስ ፊልሞች እንሰራለን፣ ፍላጎት ካለሽ ደዊልን አሉኝ። በወቅቱ የምፈልገውም ያንን ነበር። ታዋቂ ከሆንኩ ሰዎች እንደሚያስተውሉኝና እንደሚወዱኝ አሰብኩ። ቀጠሮ ያዝኩና ወደ ሎስ አንጀለስ ሄድኩ። ሜካፕ ተቀብቼ ፎቶ ተነሳሁ። ወዲያውኑ ተቀበሉኝ። በዚያ ኢንዱስትሪ ውስጥ ለሰባት ዓመታት ቆየው። ዝናው የሚስብ ነበር። አሁንም ስኬታማ ሆንኩ ብዬ የተሰማኝ ጊዜ አልነበረም። የዝና ትልቁ ውሸት ብዙ ሰዎች ስምህን ስላወቁ በልብ ያለውን ባዶነት ይሞላል የሚለው ነበር። ነገር ግን ይህ እውነት አይደለም። ወደ አደልት ኢንዱስትሪ ስገባ የተሰበረ ማንነት ነበረኝ። ኢንዱስትሪው ግን ያንን ስብራት አባባሰው። በከባድ ድብርት፣ ጭንቀት፣ ዳይፖላር እና ስኪዞፎኒያ ተያዝኩ። ድምፅ መስማት ጀመርኩ። የአእምሮዬ ጤና በጣም ተበላሸ። በየቀኑ ማለት ይቻላል ራሴን ስለ ማጥፋት አስብ ነበር። መድኃኒቶች በብዛት ውጥና ልሞት ስል ፈርቼ አምቡላንስ እጠራ ነበር። ህይወቴ በሙሉ የተበላሸ ነበር። በዚህ ኢንዱስትሪ ውስጥ የነበሩ ብዙ ጓደኞቼ በሞት አጥቻለሁ። አንዳንዶቹ በመድሃኒት ብዛት፣ አንዳንዶቹ ደግሞ ራሳቸውን በማጥፋት አልፏል። ለመጀመሪያ ጊዜ የህይወቴ ታችኛው ጫፍ ላይ እንደደረስኩ የተሰማኝ የሄሮይን ሱስ ይዞኝ ማቆም ስፈልግ የተሰማኝ ህመም ነበር። እንደምሞት ይሰማኝ ነበር። አያቴ እንደ ወልኩናትና መታ ወሰደች። ያኔ ነው ኢየሱስን የተዋወቁት። ከአያቴ ጋር ቤተ ክርስቲያን ሄድኩ። ፓስተሩ ህይወቱ እንዲቀየርና ኢየሱስን ማግኘት የሚፈልግ ካለ ወደፊት ይምጣ ሲል፣ እየተንሰፈሰፍኩ ወደፊት ሄድኩ። በዚያ ቀን ኢየሱስን ተቀበልኩ። መጽሐፍ ቅዱስን በየቀኑ ማንበብ ጀመርኩ። ነገር ግን ወንዶች ድካሜ ስለነበሩ ከአንድ ሴተኛ አዳሪዎችን የሚያሰማረ ሰው ጋር ግንኙነት ጀመርኩና ተመልሼ ወደ ድሮ ስራ የገባው ራሴን መጥላት ጀመርኩ። ከሰውየው ጋር ስንጣላ የእግዚአብሔርን ድምፅ ሰማው። ታዩና ውጭ አለኝ የሚሄድበት ስላልነበረኝ መንፈስ ቅዱስ ብሪተኒ ራስሽን አዋረድሽ፣ እናትሽን ደው ይላታለኝ ደወልኩናትና መታወሰደች ምንም እንኳ በኃጢአት ውስጥ ብሆንም እጸልይ ነበር። ስጸልይም እግዚአብሔር ሲመልስልኝ አይ ነበር። እግዚአብሔር እንዲህ እያለኝ ይመስል ነበር፣ ሳትናገሪ ሰማሻለሁ፣ ልታምኘኝ ትችያለሽ። እንደገና ተጠመቅኩ፣ ግን አሁንም በስውር ወደ ፖርኖግራፊ ኢንዱስትሪ እሄድ ነበር። አንድ ቀን በላስቬጋስ የፊልም ቀረፃ ነበረኝ። ወደ አውሮፕላን ስገባ ስል መንፈስ ቅዱስ መጽሐፌን እንዲይዝ ነገረኝ። አውሮፕላን ውስጥ ሆኜ የዮሐንስ ራእይ ምዕራፍ ሁለት ከቁጥር 20 እስከ 23 ሳነብ ህይወት የተቀየረ። ጥቅሱ ስለ ኤልዛቤል ይናገራል። እግዚአብሔር ንስሐ እንድትገባ ጊዜ እንደሰጣት እሷ ግን እምቢ እንዳለችና ሰዎችን ወደ ዝሙት እንደመራች ይናገራል። ይህን ሳነብ አለቀስኩ። ዋው እግዚአብሔር ሆይ ንስሐ እንድገባ ጊዜ ሰጥተኸኝ ነበር፣ አልኩ። መብራቱ እንደበራልኝ ሆነ። እኔ ኃጢአተኛ እንደሆንኩና ሌሎችንም ሰዎች ይህንን ፊልም በመስራት ወደ ኃጢአት እየመራሁ እንደሆንኩ ተረዳሁ። በውስጤ እያለቀስኩ እግዚአብሔር ሆይ ይቅር በለኝ፣ ልብህን እየሰበርኩ እንደሆነ አላወቅኩ ነበር፣ አልኩ። በዚያን ጊዜ የእግዚአብሔር ህልውና ወረደብኝ። መንፈስ ቅዱስ እንዲህ አለኝ ብሪትኒ እጅግ አድርጌ እወድሻለሁ። ይህ ለአንቺ ያዘጋጀሁት ህይወት አይደለም። እኔ ያዘጋጀሁልሽ ህይወት በፍቅር በሰላምና በደስታ የተሞላ ነው። ዛሬ ይህንን ኢንዱስትሪ ብትታዪው ማንም ወንድ ሊሰጥሽ በማይችል ሁኔታ እባረክሻለሁ አለኝ። በዚህ አውሮፕላን ላይ ተስፋ አገኘው ወሰንኩ። ሁሉንም ነገር እርግፍ አድርጌ ተውኩ። እግዚአብሔር ሆይ፣ ስራውን አቆምኩ። ቀጥሎስ አልኩት። ከዚያ በኋላ በሰዓት 11 ዶላር የሚከፈልበት ተራ ስራ አገኘው። ግን በጣም ኮራው፣ ምክንያቱም በታማኝነት የምሰራው ስራ ነበር። በችሎታዬ እያደግኩ ልክ እግዚአብሔር አውሮፕላኑ ላይ ቃል እንደገባልኝ ህይወቴ በፍቅር በሰላምና በደስታ ተሞላ። ልብስ መግዛት አለመቻሌ ወይም የቤት ኪራይ ለመክፈል መቸገሬ አላሳሰበኝም፣ ምክንያቱም ውስጤ በደስታ ተሞልቶ ነበር። እግዚአብሔር የአእምሮ ጤናዬን ሙሉ በሙሉ ፈውሰኝ። ላለፉት 15 ዓመታት ያለምንም የአእምሮ ህመም መድኃኒት እየኖርኩ ነው። እሱ የተአምራት አምላክ ነው። ለሰዎች ሁሉ የድሮ የፖርን ስታር እንደነበርኩ አሁን ግን ኢየሱስ ነፃ እንዳወጣኝ መመስከር ጀመርኩ። ምንም እፍረት የለኝም፣ ምክንያቱም እፍረቴን እግዚአብሔር አንስቶልኛል። ይህንን ቪዲዮ የምትመለከቱ ምናልባት ህይወት ከብዳችሁናል፣ ምናልባት እንደኔ በተበላሸ ቤተሰብ ውስጥ አድጋችሁናል። ነገር ግን እንታውቁ የምፈልገው በጣም ትወደዳላችሁ። የተፈጠራችሁት በእግዚአብሔር ለእግዚአብሔር ነው። ህይወታችሁ ዓላማ አለው። መጽሐፍ ቅዱስ ሁላችንንም በኃጢአት እንደተወለድን ይናገራል። ኃጢአት ከእግዚአብሔር ይለያል፣ የነፍሳችንንም ሁኔታ ይገድላል። ነገር ግን ኢየሱስ ስለ ኃጢአታችን ሞቷል። ስሙን ስንጠራ ያደንናል፣ ልባችሁን ይለውጣል። አሁኑኑ ኢየሱስን የህይወቴ ጌታ ሁን ብላችሁ ብትጠሩት ወደ ህይወታችሁ መጥቶ ይለውጣችኋል። ከሱ ውጭ ያለው ህይወት ነፍስን ያደርቃል። ከኢየሱስ ጋር ያለ ህይወት ግን የሚያረካ የሕይወት ውሃ ነው። እግዚአብሔር ለእኔ የሰጠኝ የፍቅር የሰላም እና የደስታ ተስፋ ለእናንተም ይሰጣችኋል።